ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ቀን ደግሞ አራስ ጥየቃ ልንሄድ ነው። ከኔ ጋ አሉ ውድ ቤተሰቦቼ። አንድ ቀን ውሎ እንዴት ምን እንደሚመስል ላሳያችሁ ነው፣ ምን እንደገጠመኝ፣ እንዴት እንደሆነ ውሎይም እንግዲህ አብራችሁኝ ሁኑና ምቻይት ይሆናል ውድ ቤተሰቦቼ። ቪዲዮ ስትጀምሩ ላይክ ማድረጋችሁ እርግጠኛ ሁኑ ውድ ቤተሰቦቼ። ከዛ ደግሞ ቤተሰብ ያልሆናችሁ የደወል ምልክቷን በመንካት ቤተሰብ ሁኑ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ዛሬ ቀን ማህዬ የምታውቃት ከሆነ እንግዲህ ታዲና ማሂ ዩቲውብ ቻናል ባለቤቶች እንግዲህ እንደምታቁት ማሂ ወልዳለችና ማህዬን ለመጠየቅ ወደ ቆቦ ልንሄድ ነው። ሙለርጋ ዝግጅት ላይ ነን። ውድ ቤተሰቦቻችን እንደምታዩት እንግዲህ እዚህ ጋር ዳቦይን አብኩቻለሁ። ያው እንግዲህ ራያ አካባቢ ማታቁ ከሆነ በኛ አካባቢ ዳቦ ጋግረን ነው የምንሄደው አራስ ለመጠየቅ። እንግዲህ ዳቦ ተጋግሮ ይሄዳል። በክርስትና ሰዓት ደግሞ ልብስ ተይዞ ይሄዳል። ከክርስትና በፊት ድቄት ምናምን ብቻ እንደዚህ እንደዚህ ነው ተይዞ የሚሄደው አራስ ቤት። እና እስኪ ይሄንን የድሮን ጊዜ ለማስታወስ ነው ማለት። አሁን እንግዲህ ዳቦ መጋገር ምናምን እየቀረ ነው። አሁን ግን እስኪ ዳቦ ጋግረን እንሄድ ተባብለን እንድንሄድ ነው ና ሙላር እና ካሜራው ማናችን ማርት ያለች እኛ ጋር ለማንኛውም፣ እዚህ ጋር እንደምታይኝ እንግዲህ የውሃ ዳቦ ለመጋገር ድጉ ድጉ እያልኩ ነው። የውሃ ዳቦ እንዴት ነው የሚጋገረው የማታውቁ ከሆናችሁ ትንሽ ትንሽ ነገር እነግራችኋለሁ። በጣም የሚገርመው ነገር ደግሞ ዛሬ ቀን በድፍረት ዛሬ ለመጀመሪያ ጊዜ ነው ዳቦ መጋግረውና ውጤቱ ምን ይመስላል አብረን የምናየው ይሆናል። ውድ ቤተሰቦቼ አብራችሁኝ ሁኑ፣ የትም እንዳትሄዱ። አሁንም ግን ላይክ ማድረጋችሁን እርግጠኛ ሁኑ። ላይክ ስታደርጉ ለኛ በጣም ይጠቅመናል። እናንተ ግን ምንም ምንም አይነት ክፍያ የለውም። ውድ ቤተሰቦቼ ላይክ ማድረጉን አትርሱ። ቪዲዮችን ቫይራል እንዲወጣ የሚያደርገው ላይክ ማድረግ ነው። እሺ፣ ውድ ቤተሰቦቼ እና ምን እንደምቻዩት እንግዲህ እዚህ ጋር ሸልሜ ምናምን መሸለም ነው የሚባለው አላውቅም። ብቻ እንደዚህ በዚህ መልኩ አድርጌዋለሁ። እንግዲህ ሲበስል አሪፍ ነው። መጨረሻ ላይ ቅርጹ ይወጣል ብዬ ተስፋ አደርጋለሁ። አብራችሁኝ ይሁን፣ እሺ። ለማንኛውም በሽኳ ነው እንደዚህ ያደረግኩት። የውሃ ዳቦ እንዴት እንደሚጋገር ታውቃላችሁ። እዚህ ጋር መጀመሪያ ላይ እንግዲህ ኬሻ በታች በኩል ንጹህ ኬሻ ነው አጥቤ ነው። ከዛ ከታች ደግሞ ሶፌድ አለ፣ ከኬሻው በታች በኩል ማለት ነው። ምክንያቱም በኋላ ስናስገባው ከጥስቱ እንዴት ማለት አልመች እንዳይለን ማለት ነው። ሶፌዱ በኋላ ስናስገባው ይቀራል፣ ኬሻ ብቻ ነው የሚቀረው። እንግዲህ ውሃ እንዳይነካ ምናምን ይጠቅመናል። አሪፍ ሆኖ እንዲበስል ማለት ነው። እና እንግዲህ በስተ መጨረሻ ውድ ቤተሰቦች እዚህ ጋ የፈላ ውሃ ለበጥስት እንግዲህ ማታቁ ካላቸው ይሄ ውሃ በደንብ መሙላት የለበትም። ከሞላ ውሃው ወደ ላይ እንትን ሲል በጣም ሲፈላ እንግዲህ ሲገነፍን ለዳቦ ሊደርስበት ስለሚችል ጭቃ ሊሆንብን ይችላል። ሳይበስል ሊቀር ይችላል ማለት ነው እና ትንሽ ዝቅ ማለት አለበት። በጣም ዝቅ ካለ ደግሞ ሳይበስል ውሃው ሊያልቅ ስለሚችል ትንሽ ዬ ዝቅ ብታደርጉት ጥሩ ነው ተብዬ እንግዲህ እኔ ደግሞ እንደዛ አድርግ ያለው ቤተሰቦቼ። ለማንኛውም እኛ ቤት ቤተሰቦቼ፣ እናቴ፣ እህቶቼ ምናምን ዳቦ መጋገር በጣም ነው የሚችሉት። በጣም ባለሙያዎች ናቸው። እኔ እንግዲህ እንደነገርኳችሁ ቀብጬ ነው ያደኩት። ብዙ ጊዜ ነግራቻለሁና፣ ዛሬ እንግዲህ እየጋገርኩ ነው ግዴታ ሆኖብኝ። እዚህ ጋር እንደምታዩት እንግዲህ ጉድ አደረገን ዝናብ መጣ። እንግዲህ በጣም በጣም ያናደው ነገር ኩሽና ላይ አልነበረም ውጭ ላይ ነው፣ እና እንግዲህ እንደምታዩት በጣም ኃይለኛ ዝናብ ነው። ጎርፍ መጥቶ እንግዲህ ዋ እሳት እያጠፋብን ነው። በጣም ነው የደነገጥ ነው ምን ማለት እኔ እንግዲህ ለሆነ ነገር ተስፋ አደርጋለሁ። ዝናብ እየመጣ እያየሁት አይ አይመጣም አይመጣም እያልኩ ነበር፣ ግን መጣና እንደዚህ ጉዳ ድርጎን እኔና ሙላር ስንራራጥ ነበር። እሱም ካሜራ ይዘው አይበቃ የዳቦ ካልበሰለም ይህንን የቀረጽነውን ቪዲዮ እናሳያቸዋለን እየተባባልን ነበር። እና እንግዲህ እንደምታዩት እሳቱ ለማንደድ እየሞከርኩ ነው፣ ግን ጎርፍ ገብቶበታል ትንሽ ያስፈራል። ማርያምን ማለት የሆነ ሰው እንመጣለን ብለን ነግረናቸው ነበር። ለማይ ነግረናታል፣ እንዲቀራች ምን ሆናችሁ ምናምን ብላ ደውላልን ነበር በመሃልና፣ ዊ ብቻ እንደዚህ እንደሆነ እሱ አታውቅም በኋላ ላይ እነግራታለን እየተባባልን ነበር። እንደምታዩት እንግዲህ ሙላርጌ ሰፈ ዞ እኔን እያገዘኝ ነው። በስማም ግን የሆነ ነገር ፕሮግራም ኑሯችሁ እንደዚህ ዝናብ መጥቶ እኔ በጣም ነው የምወደው ዝናብ። ዛሬ ቀን ግን ጨላውት ዝናቡን አላቀም ብቻ እንደዚህ ፕሮግራሚን ሊያበላሽ ቢመጣ ብዬ ማለት ነው። እና እንግዲህ ቆቦ ለመሄድ እየተዘጋጀነው ውድ ቤተሰቦቼ። በመሀል ደግሞ ሱቁ ላይ ሂደን ነበር ትንሽ ልብስ ለመግዛት። ማሂ ደግሞ የወለደችው ሴት ልጅ ናት። ለማንኛውም ውድ ቤተሰቦቼ የማሄና የታዴ ቤተሰቦች እኛ ጋር መጥታችሁም ሰብስክራይብ አርጉኛ ቤተሰቦች ደግሞ ማሂጋሂራት ሰብስክራይብ አድርጎ ሺ ውድ ቤተሰቦች ብዙ ጊዜ እንግዲህ ካፕሎች ጋር እንደዚህ ጥንዶች፣ ባልና ሚስቶች ጋር ለምድ ነው ማትሰሩት፣ ለምድ ነው ሌሎች ዩትበሮች ጋር ሆናቸው ማትሰሩት ስትሉ ነበር። ዛሬ ቀን እንግዲህ ቀኑ ደርሶ አብረን እንሰራ ነው። ማህዬ እንግዲህ በጣም ነው የምትመቸኝ። እኔም ልክ እንደናንተ ግን በሚዲያ ነበር ማቃት፣ አሁን ግን ተገናኝ በጣም ነበረ ደስ የሚለው በስልክ ተገናኝተን አውርተን ምናምን። ሙለር ጋ ደግሞ ብዙ ጊዜ ነው የሚያወሩት ስለ ስራ ጉዳይ፣ ስለ አንዳንድ ነገሮች ብዙ ጊዜ ይደዋወላሉ። ታዴም ጋ አሁን ደግሞ እንግዲህ ቀኑ ደርሶ እንገናኝ ነው። ውድ ቤተሰቦች፣ እንደዚህ ጉዟችን ጀምረናል። በጣም በሚገርም ሁኔታ ደግሞ ካለማጣ አስር ሰዓት ነው ያ፣ አስር ሰዓት ከአስር ነው አካባቢ ነው የተነሳ ነው ድፍረታችን። ብቻ ስንት ሰዓት እንደደረስን ደግሞ እነግራችኋለሁ። እዚህ ጋር እንደምታዩት እንግዲህ የልጆች ልብስ መሸጫ ላይ ገብቼ ነው አንድ ትንሽዬ ልብስ ለመግዛት። ማቀፊያ ነገር ገዝተን ሄድን። ብታዩ ማለት ነው እዚህ ጋር ገብታችሁ ምንም አታጡም፣ ሁሉ ነገር አለና። ለማንኛውም ቦታውን ልጠቁማችሁና አለማጣ አደባባይ ላይ ያሉት ሱፐርማርኬቶች ጋር እዛ ነው መጀመሪያ ላይ ናትና፣ አንደኛ ፍሎር ያው ፍሎር አንድ ነው እና ሱቁ ሁሉ መጀመሪያ ላይ መግቢያ ላይ ያለች ናት። በጣም ነው የሚያምረው የልጆች ምንም ነገር ማለት አንድ ነገር አታቻ ተውጡ። ማስታወቂያ እየሰራው አይደለም እ ለማንኛውም አሪፍ ቦታ ነው። አሪፍ ደንበኛችን ናት። ሂዳችሁ ገብኙት። አለማጣ የሆናችሁ እንግዲህ ሁሉ ቤተሰቦቼ አሁን ቆቦ ገብተናል። ማህዬ አግኝተናታል። ቤት እየገባ ነው እንደምታዩት። ትች ደግሞ እናቷ ናች። እንግዲህ ለመጀመሪያ ጊዜ ማለት በስልክ የምታቆት በሚዲያ የምታቆት ሰው እንደዚህ ተገናኝታችሁ ልታወሩ፣ ወይኔ ጉዱ እንዴት እንደሚጨንቅ ብታዩ። ከገባን በኋላ ግን ደስ የሚል ድባብ አጋጥሞናል። ገብተናል፣ ደርሰናል። ውድ ቤተሰቦቼ ከት እንዴት ለ እንደደረስን እኛ ራሳችን ነው የምናውቀው። ከልጄ ከተለዩ ቢያስ እንግዲህ አንድ ሁለት ሰዓት አድርጌያለሁ። በጣም በጣም ያናደው ነገር ምን እንደሆነ ታውቃላችሁ? ቆቦ ከደረስን በኋላ እንግዲህ ቤቷ ከገባን በኋላ መብራት ጠፍቷል። በጣም ያናድ ማርያምን እንደዚህ ጠብቃችሁ ል መብራት ጠፋና እንግዲህ በጨለማ ነው ቀርጸን ሄድ ነው። እንደዚህ ብላክ ነው ብዙም አይታየም፣ ግን ማግኘታችን እጅግ በጣም ደስ አሰኝቶናል። በመሀል ደግሞ እንግዲህ እነሱ እኔም ፕራንክ አድርጎ አናደውኛል። በጣም ነው የሚያናደው ብቻ ኤንዌይስ ውድ ቤተሰቦቼ ሰዎቼ ቪዲዮውን ስከመጨረሻ እስከመጨረሻ እዩት። በጣም ነው ደስ የሚል ቆይታ ነበረን። ማህጌ በጣም ነው የምንወድሽ። እሜ ቤታችን በሽልም ታውጣሽ ብያለው። የሚጥም ጎንፎ ነበር። እናመሰግናለን ስለመስተን ጉዳችሁ። ለማንኛውም ውድ ቤተሰቦቻችን ሌላ ጊዜም ሄደን አብረን ብዙ ነገር ለመስራት አቅደናል እና የእነሱንም ቻናል እንግዲህ ሰብስክራይብ ያደረጋችሁ ቤተሰቡ ነኛ ቤተሰቦች በጣም ነው የምወዳችሁ፣ አመሰግናለሁ። ቪዲዮን እስከ መጨረሻ ድረስ እዩትሺ። ቆይ ግን ለምን አንድ ላይ እንዲሆን ግን ለምን እኛ ጋር

ሙያ ይችላል። እንጀራ እየቀገበ ነው፣ ደስ ይላል። ምጥ ግን እንዴት ነበር ብ በጣም ከብዶኝ ነበር፣ ግን በኖርማል ነው ያለሁት። አሁን ገና ነው የምጠይቅሽ

ሻሻል ግን ፀጉርሽ እሺ ነው። የሕክምና ባለሙያ አዲስ አበባን ሰራልሽ ወይስ

ከሲስተሩ ቤት እና ታች ቤት ከምንኖርበት ቤት ከዚህ ወደዚህ ያለ ኖሯችን። እሺ ነው የሚካኤል ዳቦ የሚጋገር ነበር እና ለንትሉ ለእሳቱ ምናምን አንድ ላይ እንዲሆን ተው እላይ ሄድኩኝ። በዛውን የመጣ ነው ለዛ ኮ የደነገጥኩት ተቀያየረ። እንደሚያወደዛ ቤት ስለሆነ እንጂ ጠረጥር ነበር አይገርምሽም? ሶስት ዳቦ ነበር የተካከለ የኔ ጋር